ሰላም እንዴት ናቸው ቻናል ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ገራሚ የሆነ ተምኔል እንዴት እንደምንሰራ በጣም በቀላሉ እንዴት እንደምንሰራ አሳያቸዋለሁ ማለት ነው። ካንቫ የሚባል አፕሊኬሽን አለ። እሱን አንዴ ነካ ታደረጋላችሁ። ዜን በኢሜላችሁ ሎጊን አርጋችሁ ትገባላችሁ። እኔ ኦልሬዲ ሎጊን አድርጌያለሁ ማለት ነው። ዜን ተምፕሌት የሚለውን አንዴ ነካ ታደረጉትና ለምሳሌ እናንተ ኤአይ ላይ ከሆነባችሁ ተምፕሌት የሚለውን አንዴ ነካ ታደረጉታላችሁ ማለት ነው። ዜን ተምፕሌት ላይ እንደ ነካችሁ እንደዚህ ይመጣላችኋል። ከዚህ ላይ ዩቲዩብ ተምኔል ብላችሁ ሰርች ታደረጋላችሁ ማለት ነው። ይህን ተምኔል ብላችሁ ሰርች እንዳረጋችሁ የተለያዩ አማራጮች ይመጣሉ። እናንተ መሪከ ማያስፈልጋችሁም ማለት ነው። ስለዚህ ይው የተለያዩ አሉ። እንደዚህ የክራው ምልክት የሌለባቸውን ማለት ነው እነሱ ነው የምትመርጡ ሌሎቹ ስለሚሆኑ ማለት ነው። የክራው ምልክት ያለባቸው ፍሪ አይደሉም። ስለዚህ እንደዚህ ፍሪ የሆኑትን ምናምን ትመርጣላችሁ። ለምሳሌ እኔ አንድ መርጫ ላሳያችሁ። ለምሳሌ እኔ ይህን መርጫ ዋለው ማለት ነው። ይሄ ላሳያችሁ እሺ ቻናል ቤተሰቦች እኔ ይሄን እመርጫለሁ ማለት ነው። እናንተ ደስ ያላችሁን እንደ ቻናላችሁ ይዘት መምረጥ ትችላላችሁ። እኔ ግን ለእናንተ ለማሳየት ይሄን እመርጫለሁ ማለት ነው። ዜን ጽሁፉ ላይ ነካ እናደርጋለን። ጽሁፉን ወደ አላታችን መቀየር ስላለብን ጽሁፉን እንደዚህ ነካ ታደረጉታላችሁ። ዜን ከታች ኤዲት የሚላለ ኤዲት የሚለውን ትነካላችሁ። ስለዚህ እኔ ለምሳሌ በአማርኛ ነው እንትን የምለው እንደዚህ ባክትሉ ና። እሺ ቻናል ቤተሰቦች እኔ ጽሁፉን ቀይረዋለሁ ማለት ነው። ኤዲት ሚላ እንደነካው ተምኔል ብዬ ጽፋለሁ ማለት ነው እኔ ተምኔል ብየዋለሁ። ዜን ከታች ደግሞ ፍሪላንሰር ከሚለው ላይ ደግሞ የእሱን እቀይርና እኔ አሁንም ነካታ አረጉትና ጽሁፉ ላይ ኢዲት የሚለውን ትነካላችሁ። ዜን አሰር አለዋለሁ ማለት ነው። ዜን እኔ እንደዚህ ብየዋለሁ ማለት ነው። አሁን ምን እንደሚቀረኝ ፎቶ ምና መቀየር ነው። የእሱን ፎቶ እንደዚህ ነካ አረግና ከላይ የድሌት ምልክታለች ድሌት ትለዋለሁ ማለት ነው። አሁን የራሴን ፎቶ አመጣለሁ ገለር የሚለውን አንድ ይነካለሁ። ዜን ገለሪ እንደነካችሁ ወደ ውስጥ ያስገባችኋል ማለት ነው። ምርጫ ያስመርጣችኋል። ለምሳሌ እኔ ይሄ ልውሰድ። ዜን አድ ቱ ቤጅ ለዋለሁ ማለት ነው። ዜን አድ እንዳረኩት እንደዚህ ይመጣልኛል። እንደዚህ መሀሉን ነካርጋችሁ ወደ ፈለጋችሁ ማንቀሳቀስና ይችን ነካርጋችሁ ደግሞ እንደዚህ ሰፋ ማድረግ ትችላላችሁ ማለት ነው። ዜን እንደዚህ አድርግ ነዋል። አሁንም ተምኔል የሚለውንም ሰፋ ማድረግ ትችላላችሁ ማለት ነው። ሰፋ ለማድረግ እንደዚህ ለምሳሌ ነካ ታደርጉና ፎንት ሳይዝ የሚል አለ ከታች ፎንት ሳይዝ የሚለውን ትነካላችሁ እንደዚህ ሰፋ ታደርጉታላችሁ ማለት ነው። እንዲሰፋ አድርገነዋል። እዚህን ከታች አሁንም አሰራር የሚለውንም አሁንም ነካ ልናደርግና ፎንት ሳይዙን አሁንም እንደዚህ እንጨምረዋለን ማለት ነው። እዚህን እንደዚህ አድርገነዋል ማለት ነው። የቻናል ቤተሰቦች አሁን የፈለግነውን ከለሩን መቀየር የምፈልግ አሁንም ይሄን ጥቁሩ ለምሳሌ እንደዚህ ነካ አረግና የጽፉን ከለር ከታች እንደዚህ ወደ ግራ ሸርት ታደረጉት ከለር የሚላለ እሱን ለሱ ትነኩና ከዚህ ትመርጣላችሁ ማለት ነው። ስለዚህ የፈለግነውን ከለር እንደዚህ በእናንተ ምርጫ ማለት ነው። እንደዚህ የፈለግነውን ከለር መቀየር እንችላለን። ለምሳሌ እኔ ይሄን አርጌዋለሁ ማለት ነው። ለምሳሌ ከታች ደግሞ የነጩ ብቀይረው እንደዚህ ነካ አረግና አሁንም ከለር የሚለውን ነካለው ዜ ለምሳሌ ይህን ባደርገው እነዚህ መጠቀም ይችላለሁ ማለት ነው። ዜን ይህን እናደርጋለን። ሌላ የተለያዩ ኤሌመንቶችን የምትጨምሩ ከሆነ ኤሌመንትስ የሚላለ እሱን ነካ እናደርጋለን። ማን ነው ዜን የተለያዩ ሸፖች አሉ፣ አራው አሉ እንደዚህ የተለያዩ ከእንትኖችን መጨመር ከፈለጋችሁ። ላይቭ መሆናችሁን ከነገራችሁ ደግሞ ያው ላይቭ የሚላለ እሱን አንዴ ነካ ታደርጉና፣ ያው ላይቫችሁ ላይ ገና ስገቡ ምናምን ተምኔላችሁን በዚህ መሰረት ለምሳሌ እንዴት ታደርጉት ትችላላችሁ ማለት ነው። ዘን ታደርጋላችሁ አሁንም ሌላ ኤሌመንት ከፈለጋችሁ ኤሌመንት ትገባላችሁ። የተለያዩ ኤሌመንቶች አሉ፣ ደስ ያላችሁን መጠቀም ትችላላችሁ ማለት ነው። በጣም ብዙ ኤሌመንቶች አሉ፣ ፍሪ የሆኑትን እየመረጣችሁ ማለት ነው። ብዙ ኤሌመንቶች አሉ። ከፈለጋችሁም ከላይ ሰርች ቦታው ላይ እንደዚህ ሰርች ትሉና የተለያዩ ኤሌመንቶችን ለምሳሌ ፍላወር ለምሳሌ አበባ ከፈለጋችሁ ፍላወር ብትሉት ዜን የተለያዩ አበባዎችን ያመጣልናል። ከተይ ከላይ ምን ይላል? ግራፊክስ ይላል፣ ፎቶስ ይላል። ግራፊክስ ማለት በግራፊክ የተሰሩ ናቸው። ፎቶስ ከፈለጋችሁ ደግሞ ቀጥታ በፎቶ የተነሱት ያመጣላቸዋል ማለት ነው። ፎቶስ እንለዋለን፣ ቀጥታ የተነሱት ያመጣልናል ማለት ነው። ዜን ከዚህ ላይ ፍሪ የሆኑትን መውሰድ እንችላለን። አሁንም የክራውን የዘውድ ምልክት የሌለባቸውን መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄ የለውም። እኔ ይህ የማወስደው እነዚህ ነካ አረጋለሁ ማለት ነው። ዜን አጠብና የምፈልገው ቦታ ላይ አስቀምጠዋለሁ ማለት ነው። ለምሳሌ ከዚህ ላይ ባስቀምጠው፣ ለምሳሌ በዚህ መልክ አደረግኩት። እናንተ ደስ ያላችሁን ነገር አድርጉበት፣ የተለያዩ ምርጫዎችን እየወሰዳችሁ ማለት ነው። ዜም ምንድን የምናደርገው መጨረሻ ላይ ከላይ ሴብ የሚል ምልክት አለ። እሱን አንዴ እንነካለን። ዳውንሎድ ማለት ነው። ዜን ዳውንሎድ የሚለው የሚለውን አንዴ እንነካለን። ዜን ዳውንሎድ እንለዋለን ማለት ነው። ዳውንሎድ አድርጎን ጨርሶናል ማለት ነው። አሁን ጋለሪ ላይ ገብተን ቸክ ማድረግ እንችላለን። ጋለሪ ላይ ልግባና ዳውንሎድ መሆኑን ቸክ ላድርገው። ይኸው ዳውንሎድ አድርጎልናል ማለት ነው። የቻናል ቤተሰቦች፣ የዛሬው መረጃ ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።